እኔ አሁን በሚገኝበት ተመልካቾቻችን በሽሮሜዳና ስድስት ኪሎ መሀል ላይ የሁለተኛው ዙር ኮሪደር ልማት እየተከናወነባቸው ከሚገኙ አካባቢዎች ላይ ነው የሚገኘው። አሁን ሰዓቱ እንግዲህ ወደ 2 ሰዓት ከ34 ደቂቃ ላይ ከምሽቱ ነው የሚገኘው። እዚህ እኔ ያለሁበት አካባቢ ሰራተኞች እንግዲህ ከሚከፈላቸው ደሞዝ ባሻገር ከተማዋን በመገንባትና ለከተማ እዚህ መድረስ አሻራቸውን እያስቀመጡ ነው የሚገኙት። ለመሆኑ የስራ እንቅስቃሴውና የሰራተኞች የመስራት መንፈስ ምን ይመስላል? እሱን እንቃኛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ደህና ነህ ወይ? እንኳን ሰላም ይቆይኝ። ዮሐንስ ይባላለሁ። ማን ልበል አንተን? እሺ እኔ ለቲ ይባላለሁ። ስራ እንዴት ነው ለቲ? ስራ ቆንጆ ነው። እዚህ ያለው የስራው ስሜት ምን ይመስላል? ስሜቱ በጣም ደስ የሚል ነው። በጣም ደስ የሚል ነው። ትልቅ አሻራ እየጣልን ያለ ነው። ዝናቡን ፀሐዩን ሁሉ እያስተናገድን እያሳለፍን ያለ ነው እና የሱን ስራ አሁን ሲያ ስራ ስንጀምር ኦልሞስት ወደ አስራ አንደኛ ቀናችን ነው ተጀመር ነው እና መሆን እንደሚታየው ስራው ኦልሞስት ወደ ሰባ ፐርሰንት አካባቢ ሄዷል። እለት እጅግ አድርጌ ያመሰግናለሁ። አንተ እንዴት አመሻችሁ? ስራ እንዴት ነው? በማታዋ ሽፍት እየሰራችሁ ያገኘናችሁ እና እንዴ ስሜቱ ምን ይመስላል? እዚህ ያላችሁት የሰራተኞቹ የስራ ስሜታችሁ እንዴት ነው እስቲ? አይ ጥሩ ነው፣ ስራ እየሰራን ነው። አዳር ቀንም ስንሰራ ውለናል፣ አዳርም አሁን እየሰራ ነው፣ ማታ ምሽት ማለት ነው ያው አትክልት እየነጠፍን ነው በጣም ደስ ይላል ጥሩ ነው በዚህ ከተማ ግንባታ ላይ እናንተም አሻራችሁን እያሳረፋችሁ ነውና እንደው ስሜቱ ምን ይመስላል የአገልጋይነት ስሜቱ አዎ ስሜቱ እንደኔ በጣም ጥሩ ነው ስራ እድል ተፈጥሮልናል እየሰራን ነው እኛም በዚህ ድርጅት ከስድስት ወር በላይ ሰርቻለሁና ያው አዳርም ሌሊትም ማታም ሰራለሁ እና በጣም ደስተኛ ነኝ ስራ ተፈጥሮልናል ለብዙ ሰው እየሰራ ነው ሰራ ነው በጣም ደስ ይላል ጎተራ ቤተሰብ ሰርቻለሁ እንዲሁም ሜክሲኮ ሰርቻለሁ እንዲሁም ደግሞ አዋሬ ሴቶች አደባባይ ጋር ሰርቻለሁ። አሁን በቅርብ የተመረቀው እዛ ሰርቻለሁ። በጣም ደስ ይላል። የተመረቀ ቀን ነበርኩ። በጣም ደስ ይላል። አሁን እሺ፣ ተመልካቾች እንግዲህ በዛኛውም ሳይድ ይህንን ስራ እያከናወኑ ያሉ ወጣቶች አሉ። ከነሱም ጋር ቆይታ አደርጋለሁ። እንዴት አመሻችሁ? እስቲ ላግዝህ። አፈሩ ከባድ ነው በጣም ተመልካቾች ጥንካሪያቸው ምን ያህል እንደሆነ ነው የሚያሳዩ። ማንን በላንተን ደግሰው ሰው ጋር ለሀገራችን መስራታችን ው ሳየው እንደዚህ በጣም ደስ የሚል ስሜት ነው እየተሰማኝ ያለ። ከሚከፈል ገንዘብ በላይ አጊጦ ለምቶ ምናምን ሳየው በጣም ደስ ብሎ እያየት ያለ በጣም ደስ የሚል ነው። ደግ ሰው በርቱ። እንግዲህ በደንብ ደግሞ ተጠናቅቆ ስራው መስመር ሲይዝ መተን እናያቸዋለን። እሺ እሺ። ታንኪዩ እሺ። በድጋሚ እሺ ሌሎችን አካባቢ ደግሞ ላስቀኛችሁ አብራችሁ ቆዩ ተመልካቾች። እንግዲህ ቀደም ብለን ላይ በ6 ኪሎና በሽሮ ሜዳ መሀል ላይ ነበር የስራውን የማታውን የስራ እንቅስቃሴ የኮሪደር ልማቱን የስራ እንቅስቃሴ ስናስቀኛችሁ የቆየ ነው። አሁን የምንገኝበት ደግሞ ከ6 ኪሎ ረድ ብለን ፕላንና ልማት ኮሚሽን አንበሳ ግቢ አካባቢ ያሉትን የልማት ስራዎች ነው እያስቀኘናችሁ ያለ ነው ከ4 ኪሎ 6 ኪሎ ሽሮ ሜዳ እንጦጦ ብሎ ጉለሌ የዕፅዋት ማዕከል ድረስ ያለውን ፕሮጀክት ከሚመሩት የስራ ኃላፊ ጋር ደግሞ መጠነኛ ቆይታ እናደርጋለን። ሰላም እንዴት ናችሁ? ስራ እንዴት ነው? ሁለተኛው ዙር የኮሪደር ልማት እንቅስቃሴ እርሶ በሚመሩት አካባቢ የስራው ሂደት ምንድን ነው የሚመስለው? አሁን ስራ ላይ እንደምታየው ማምሻውን ዝናብ ነበረ፣ ቅዝቃዜ አለው፣ አካባቢው ትንሽ የመጨቀየት ሁኔታ አለው። ግን ደግሞ በየቦታው በዝናብ ወቅት ሊሰሩ የሚችሉ ስራዎች ያለማቋረጥ እየተከናወኑ ያለበት ሁኔታ ነው ያለው። ከገንዘብ በላይ ለሀገር መስራት የሚባለው ባህል በግልጽ የታየበት ነው እና ይሄ ኮሪደር ስራ እንደው ይሄ እንዴት ይገለጻል? የስራ ባህላችን እየተለወጠ መሆኑ፣ ገንዘብ ስላገኘህ ብቻ አይደለም የሀገር ግንባታ። ይሄ ስራ ትልቅ ፕሮጀክት ነው፣ የከተማችንን ገጽታ የሚቀይር፣ የከተማችንን ነዋሪዎች ህይወት የሚቀይር፣ የነገ ሀገር ተረካቢ የሆኑ ህጻናት እንዲህ አይነት ምቹ የመዝናኛ የመጫወቻ ቦታዎች እንዲኖራቸው የማድረግ ስራ ነው እና ይህንን ተገንዝበው የሚሰሩ ከመሆኑ ጋር በተያያዘ በጥሩ ፍላጎት፣ በተነሳሽነት፣ በሞራል የሚሰሩበት ሁኔታ ነው ያለው እና በከፍተኛ ሁኔታ የስራ ባህላችንን የቀየረም ጭምር ነው ይሄ የኮሪደር ልማት ስራ። ዶክተር እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁእሺ እንግዲህ ተመልካቾች፣ ቀደም ብለን ላይ ከሽሮ ሜዳና ስድስት ኪሎ መሀል ላይ ነው ጀምረን የማታ እንቅስቃሴ ኮሪደር ልማቱ ምን ይመስላል የሚለውን እያየን ወይም ወደ እናንተ ስናስመለከታቸው የቆየ ነው። በአጠቃላይ ጠቅለል ሲል በኮሪደር ልማት ስራ ላይ እየተሳተፉ የሚገኙ ሰራተኞች ከሚከፍላቸው ደሞዝ እና ካለው ሌላ መሰል ነገር ውጪ አጠቃላይ ለሀገር ግንባታ እየሰሩ ያሉት ስራ እጅግ የሚገርም እንደሆነ እኔም በግሌ መታዘብ እችላለሁ። ዮሐንስ ፍስሐ ነበር አብሬያችሁ ቆይታ ያደረኩት። መልካም ጊዜ